ሰላም ጤና ይስጥልኝ። እንደምናላቸው ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን፣ እኔ ሰላም ነኝ። ዛሬ ደግሞ ጎመን በምስር ለየት ያለና ቆንጆ አሰራርን አሳያቸዋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ እያደርጋችሁ ተቀላቀሉኝ። ሀሳብ አስቴታችሁንም ኮሜንት ላይ ጻፉልኝ። ላይክ እያደርጋችሁ አብራችሁኝ ሆኑ። ወደ አሰራሩ እንሄዳለን። እዚህ ጋር ውሃ ጥጄ ውሃው ከፈላ በኋላ ጎመኑን አጥቤ ቅጠል ቅጠሉን ብቻ ቀንጥቤ ያዘጋጀሁት ጎመን አለ። ጎመኑን በደንብ አድርጌ እስከሚበስል ድረስ እቀቅለዋለሁ። በጣም አጭር ቪዲዮ ነው። ላይክ አድርጉ። ቪዲዮ ከሰራሁ ብዙ ጊዜ ስለሆነኝ ለሌሎች እንዲደርስ ዩቲዩብ እንዲያግዘኝ ላይክ እያደረጋችሁ ቪዲዮን ተመልከቱ። ጎመኑን በደንብ አድርጌ እቀቅለዋለሁ። ምስሩንም ለቅሜ ካዘጋጀሁ በኋላ ምስሩንም እንደዚህ በደንብ ብስል እስከሚል ድረስ እቀቅለዋለሁ። ጎመኑንና ምስሩን በደንብ እንዲበስል ማድረግ ነው። በመቀጠል ሌላ ድስትንጥድና ዘይት እጨምራለሁ። ዘይቱን ጨምሬ ሞቅ ሲል ደቆ የተከተፈ ቀይ ሽንኩርት አዘጋጅቻለሁ። ቀይ ሽንኩርቱን ጨምርና በደንብ አድርጌ አቁላለዋለሁ። በጣም ቀላል ነው፣ ግን ደግሞ እንደዚህ ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። ሽንኩርቱን ጨምሬ በደንብ እንዲቁላላ ያደርጋለሁ። እንደዚህ ክዳን እያደረገው ሀሳብ አስተታችን ኮሜንት ላይ ጻፉልኝ። ሰብስክራይብ ስታደርጉ አዳዲስ ቪዲዮ ስሰራ ስለቅ ይደርሳችኋል እና ሰብስክራይብ እያደርጋችሁ ተቀላቀሉኝ። በደንብ አድርጌ ቀይ ሽንኩርቱን ጥብስ ካደረግኩት በኋላ የተፈጨ ነጭ ሽንኩርትና ዝንጅብልን የጨመርኩት እርጥብ ቅመም ማለት ነው። ነጭ ሽንኩርትና ዝንጅብል የሁል ጊዜ ቅመሜ ነው። ትንሽ ጤና አዳም እና ትንሽ በሶ ብላ አድርጋችሁም አንድ ላይ መፍጨት ትችላላችሁ። በደንብ አድርጌ ቅመሙን ጨምሬ እንዲቁላላ አደርጋለሁ። እንደዚህ በደንብ ጥብስ እናደርገዋለን ሽንኩርቱን። ከዛ ጎመኑ በስሎልኝ ከተፊዋለሁ እኔ። ጎመኑ ሲበስል ድቅቅ አድርገን እንከትፈዋለን። በጣም ድቅቅ አድርገን ማለት ነው። አያችሁት። ጎመኑ ከበሰለ በኋላ እንደዚህ አድርጌ በደንብ እስከሚደቅ ክትፍ ካደረግኩት በኋላ የአቁላላሁ ሽንኩርት ላይ እጨምረዋለሁ። አያችሁት። እንደዚህ አድርጌ ጎመኑን ጨምራለሁ። ምስሩም በስሎልኛል። ከበሰለ በኋላ በብርጭቆ ወይም በማንኪያ በምታገኙት ትንሽ ዳጥ ዳጥ ማድረግ ምስሩን ማለት ነው። እንደዚህ ዳጥ ዳጥ አድርጌዋለሁ። እኔ ያው ስከትፍ ሲቀቀል ሲበስል አላሳየችሁም። በጣም ቀላል ስለሆነ ምስሩን እስከሚበስል መቀቀል ነው። ጎመኑንም ቀቅሎ ድቅቅ አድርጎ መክተፍ ነው። ስለዚህ ቀላል ነው። ለዚያ ቪዲዮ ከሚረዝም አጠራ አጠራ አድርጌ እንደዚህ ላሳያችሁ። ከዛ ምስሩንና ጎመኑን ሽንኩርቱን በደንብ አድርገን መቀላቀል ነው በደንብ ማለት ነው። በተለይ በጾም ሰዓት በጣም ቆንጆ ነው። ጾም ሳይሆን ደግሞ በቅቤ ቆንጆ አድርጋችሁ መስራት ትችላላችሁ። በቅቤ ደግሞ በጣም ነው የሚጣፍጠው። ትንሽ ኮረር የማይደረግበትና ቅቤ አድርጎ በቃ በጣም ነው የሚጣፍጠው። ሞክሩት። ለጾም ጊዜ ደግሞ በዘይት እንደዚህ አድርጋችሁ መስራት ትችላላችሁ። በመጨረሻ ጨው ነው የምጨምረው። ጨው እንደ ፍላጎታችን መተው እንችላለን። እኔ ስለምፈልግ ስለጨምርኩ እናንተ ጨምሩ ማለት አይደለም። አንዳንድ ጊዜ ኮሜንት ላይ ጨው እንዴት ትጨምር ያለች ትላላችሁ እና እኔ ፍላጎቴ ስለሆነ ነው። የማትፈልጉ ከሆነ ግን ስኳርና ጨው መተው ነው። ይሄ ነጭ ቅመም ነው። ነጭ ቅመም ማለት ከዚህ በፊት ሰርቼ ላችኋለሁ ነጭ ሽንኩርት፣ ዝንጅብል፣ ትንሽ ጤናዳም፣ ትንሽ በሶ ብላ አድርጌ ቆንጆ ቅመም አዘገጃጀትን ሰርቼላችኋለሁ ሊንኩን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ እዚያ ላይ እየገባችሁ ለተለያዩ ማጣፈጫ የሚሆን ቅመምን ማዘጋጀትና መጠቀም ትችላላችሁ ቅመሙን ጨምሪ በደንብ አድርጌ እንዲቀላቀል አደርጋለሁ ከዚያ በኋላ ደቆ የተከተፈ ቃሪያ አለኝ። ተመልከቱ ቃሪያ ወይም የሚጥሚጣ ቃሪያ መጠቀም ትችላላችሁ ቃሪያውን በደንብ አድርጌ ከተፊዋለሁ ከዛ በደንብ መቀላቀል ነው ጣዕሙ ቆንጆ ሆኖ እና ቁርጥ ያለ ጣዕም እንዲኖረው ያደርጋል። በጣም ነው የሚጣፈጠው፣ ሰርታችሁ ሞክሩት። እንደዚህ አድርጌ በደንብ ቀላቅለዋለሁ። ከዚህ በኋላ እንግዲህ ደርሷል። ድምፅ የሚገባብኝ ከሆነ ይቅርታ ጠይቃለሁ። ይኸው እንደምትመለከቱት እንደዚህ ቆንጆ አድርገን አዘጋጅተን መጠቀም ነው። በጣም ቀላል ነው ግን ደግሞ ለየት ያለ ምስርንና ጎመንን እንደዚህ አድርጋችሁ ሰርታችሁ መጠቀም ትችላላችሁ። ስለተከታተላችሁኝ ስለምሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።